ሰላም ጤና ይስጥልን። ውድና የተከበራችሁ አድማጮቻችን እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ የሆኑ ቤተሰብ የሆናችሁ ደግሞ ሸር እያረጋችሁ ወዳችሁና ፈቅዳችሁ ስለምትከታተሉ ስለምሰጡኝ አስተያየት ከልብ አመሰግናለሁኝ ለምሰጡኝ እና ለምታበረታቱኝ በሙሉ ዛሬ እንግዲህ ክፍል መቶ አስራ ስምንት ኤኖ አስራ ሰባት ላይፍ ስኩል አፍላ ፍቅር ወይንም ላይፍ ስኩል ይዘን መተናል ማለት ነው። ያው እንግዲህ ይዘ- ይዘው የመጡትን ይዛችሁ ለምን ነው በቤታችሁ የምትመጡት? አማረኛ አይደል እንደምታወሩት የሚያወሩት እያላችሁ ኮሜንት ላይ ስጽፉ ብዙ ቤት እንደዛ ያለሁኝ ማለት ነው። ለማንኛውም ያው እንግዲህ የምንሰራው ሳይኖር ከፈልግ ነው ደግሞ አንድን ድራማ ከተከታተል ትምህርት አዘልም ከሆነ እኛም እንማርበታለን። ቀልድም ፈንም ከሆነ ፈን እንልበታለን ማለት ነው። እንግዲህ እና እንግዲህ ዛሬ ክፍል መቶ አስራ ሰባት ላይ ማለት ነው። እንግዲህ ወደኋላ መለስ ስንል ማን ነው ቀስቴ ቅዱስን እያገተው ነበር። እንግዲህ ያቺ ጽጌ የምትባል ጸጋ የምትባል ነገረኛዋ በቪዲዮ በመቀረጽ ሲጣሉ ሲደባደቡ ስታይ በቪዲዮ ቀርጻ በቴሌግራም ቻናሉ ለቀስቴ ይልካለታለች። እንግዲህ የቅዱስንና የእንትናን ፊልማ መጨረሻ ላይ እንዴት ነው የሚወጣው ብሎ ቅዱሴን ማመን ማየት አቅቶት የሁሉን ነገር ስታስረዳው በጣም ግራ ገብቶታል። ስለዚህ አሁን ላይ በየት ነው መውጫው እያለ እሷን ሲጠይቃት ሁሉንም ነገር በስነ ስርዓት ታስረዳዋለች። የዚህ ጊዜ እንግዲህ አቶ ቀስቴን የመውጫውን በሪዙ ቅዱስን ሊፋለም ከትቱ ጋር ነበር ቀጠሮ የያዘው። ነገር ግን ከበሩ ላይ ማነው የጠበቀው? ቀስቴ ነው። በተባሉበት መንገድ ላይ የተቀጣጠሩበትንም ስነግረው ጽጌ ቀስቴ ነው መንገዱ የጠበቀው ማለት ነው። እስኪ የተጋጠሙበትን ትንሽ ቪዲዮ ቀንጨፍ አድርገን እንመልከት ማለት ነው እንደው የአሁኑ እንትን ፊልም ወደት እየሄደ ነው? ይሄ ያላቸው ነው እንግዲህ። እኔ ከጀግና ጋር እንጂ ከሴት ጋር እቼን አልዘነዝርም ሲል ጀግና ማለት ተጋጥሞ እንትን የሚል ነው ብላችሁ ጃም ሲፎክርበት አፍንጫውን መተው አንስሮት ነበረ። ነገር ግን አሁን ላይ ከማነው ስም ቀስቴ ጋ ግን ሳይጠብቅ ራሱን ሳያዘጋጅ ነበረ፣ ጠብቆ እሱ ተዘጋጅቶ ጠብቆ

የአንቺ ግብራብር ቀስቴ በሚባል የጁቻ ፍቅረኛ ተነብቧል ለዚህ ደግሞ ሙሉ ማስረጃ ክፍልክ ሽንጄ ላይ ያለ ቪዲዮ እና ምን ላድርግ ቢነገረው እኮ አልገባዋለ እንዴ ቤዜት ያ ቅዱስ አይደል እንዴ ወይኔ ጉዴ ምን ነው ነው እንደዚህ ያደረገ ትነግረንም እገዛ አልፈልግም። ምናልባት ያቺ የርሜላ ወይ ደግሞ ጸጋ ነው አስደብድቦት ሊሆን የሚችሉ በዚቲ እኔ ምንም እየገባኝ አይደለም። አሁን ግን አንድ ነገር በደንብ ጠረጠርኩኝ። ምንድነው እሱ? ጸጋ ዛጋውን አያየችን ነው እሷ ለች ማለት ነው። እና ታዲያ ምን እንድናና እናግራት ተያይ፣ አይሆንም ቤቲ። ለምን? ምክንያቱም እኛ ማጣራት ያለብን ከኛ ወገን ይህንን ያደረገው የኛ ሰው ከሆነ ብቻ ነው። ጥሽ እንዴ? አዎ ወጥቻለሁ። አንተ የት ነው ያለው? በቃ እንም መመጣጥ ይፈገቁት ብዬ እየጠበኩሽ ነው። ቅዱሴ ዛሬ አልፋታል። ሙሉ ሁኔታን ስለቀረስኩ ለፊሪ ያሳያታለሁ። አሁን እንግዲህ ሁሉም ነገር ተጠናቁ። ያሬ ማን ነው ስሙ ቅዱስና ቀስቴን በዛ አይነት ደረጃ ጎድቶታል ማለት ነው። ቅዱስን አሁን ላይ እንግዲህ እያደረገች ያለችው ጥሩ አጋጣሚ ነው ማለት መበቀልን ስለምትፈልግ ማነች ጸጋ ሁሉንም ነገር በቪዲዮ እየቀረጸ ትይዛለች። መጀመሪያ ቅዱስን አስደበደበች። መጀመሪያ በእንትናቸው ነበር ለማስደብደብ የፈለገችው። የዛን ጊዜ ደግሞ ያው እንዳያችሁት እሷ ላይ ክፍል ስንት ላይ ክፍል መቶ አስራ አምስት ላይ የእሷ ጋርዶችን ማነች ፊወሪና ቅዱስ ተደባድበው ጥለዋቸው ነበር። አሁን ላይ ግን ዝግጁም ሳይሆን መጀመሪያ ማነች ቹቹ አፍንጫውን መታቸው። ሁለተኛ ሲወጣ ደግሞ ጠብቆ ደም በደም እስከሆነ ድረስ ማነው ቀስቴ ደብድቦታል ማለት ነው። ፊልማው እንግዲህ እንደቀጠለ ነው ማለት ነው። እሱ ከወንድ ጋር አንቺ ከአንቺ ጋር አልነበረም ምን መጣ ምፈልገው እያለ አሁን ቡድኖቹ እንግዲህ ሁለት ሆኗል ማለት ነው። እንግዲህ ፊዮሪም እንግዲህ ይሄንን ቪዲዮ ተቀርጾ ይደርሳታል። ፊዮሪስ ምን አይነት ሪአክት ነው የምታሳየው? ማንሽ ከችቹ ጋርስ ችቹና እጇ እንደተሰበረ ከኋላ ይዛ ደብድባት ነበረ፣ ያኔ በበፊት ጊዜ ልብሷንም ስታጥብላት ነበረ ብዙ ጊዜ። አሁን ላይ ግን ምክንያቱም እሷን ከ ከብዙ ነገር ያዳናት ጸጋ ልታስደበድባት ልካላት ልካባት ነበርና ጋርዶችን፣ ነገር ግን ሲደባደቡ መንገድ ላይ በማግኘት ቅዱስ ደግሞ ጋርዶን እንደ ጉር ደብድበው ተያይዘው አምልጠው፣ አሁን ላይ ምርጥ ጓደኛሞች ካብሎች ነዋል ቅዱስና ፌዎሪ ማለት ነው። የዚህ ጊዜ የፊዮሪን ሪአክት እስኪ እንመልከተው። ምክንያቱም ይሄንንም ቀርጻ የጸጋ ነገር እንግዲህ ቀርጻ ለማነች ለፊዮሪ አሳይታታለች ማለት ነው። የዚህ ጊዜ ግን የምታስበው ማነች ፊዮሪ ሄዳ እቾቹን ለመቅጠም ትፈልጋለች። ምክንያቱም ጓደኛዋ ነው በቃ ያላትም ስሜት ሁሉም ነገር ከቅዱስ ጋር በጣም ተቀራርበው ናት ብለዋል። ያው ተደባዳቢ ሆነ ሁለቱ ጓደኛሞች ነው ሁለቱም እንትን ብለዋል። አሁን ላይ እንግዲህ ደሞን ስታይ ደግሞ እንደዚህ ደም አድርጎት ስታይ፣ ለእሷ ምን አይነት ሪያክት እንዴት አይነት ስሜት ውስጥ እንደምታይ እስኪ እንየው ማለት ነው። ጋብዝ ላድርጋችሁ። አሁን ላይ የማነው? ወደ ቀስቴ ጋር አምርተዋል ማለት ነው። ቀስቴን እስኪ እንመልከተው። ስታገኘው ምን አለችው? ምንም አልሆንኩም አትበል፣ የሆንከውን ነገር ተናገር። አንቺ ዝም በይ፣ እሺ፣ እዚህ ነገር ውስጥ አትግቢ። ቆይ፣ ምንድን ነው የተፈጠረው? እውነቱን ማወቅ ነው የምትፈልጊው አ እውነቱን ማወቅ ነው የምፈልገው። ቅዱስ የሚባለው ልጅ ደህና አድርጌ ዋጋውን ሰጥቼዋለሁ። ምን የምርህን ነው ቀስቴ? አዎ ቤዛ፣ የምሬን ነው። ቆይ ምን አባርጎ ነው የመታው? ግቢ ውስጥ ምን እንዳደረገሽ አይቻለሁ? ምን አደረገኝ? አጉል ተሳብቶሽ እኔ ለመንካት የመሳሳለትን ቁጭ እንኳን ሲመታሽ አይቻለሁ። እንዴ ቆይ ሽ ይህንን ማን ነገረ? እሱ አይጠቅማችሁ። ንገረን፣ ይጠቅመናል። እንደዛ ከሆነ የሆነውን ነገር በሙሉ ያሳይሽ ጸጋ ነች። ምን ጸጋ ነው ያልከው? አዎ ቤዛ ስለዚህ ምን ይህን ጸጋን ጠንቅቀ የምታገኝ ይመስለኛል እስካሁን በህይወት ያለች በፎንቀ ምክንያት እንደሆነ ታውቂያለሽ አይደል እውነት በፎንቃ አዎ በፎንቃ ይሁንልን አሁን አትጨብጥቀኝ የደወልኩልህ ቆንጆ ቪዲዮ በ እንግዲህ ጸጋ ይሄን ነገር ሁሉ በማዳረስ ለቀስቴ ሰታ ቅዱስ እንድደበደብ አስደርጋለች ማለት ነው። ቅዱስን መበቀል ትፈልጋለች። አሁን ሁሉንም በዙሪያው ያሉ ጓደኞች ቤዚ ማሳጣት ነው የምትፈልገው። ምክንያቱም እሷ ይሄን የምታደርገው በባለፈው ጊዜ ወይኔን ትመርጣለህ ያሬድን ፍቅር ስትቀበል ወይንም ጸጋን ብላ ነበረ እንትን ያለችው። እንግዲህ ጸጋ ደግሞ አሁን ላይ እየሰራቸው ያለችው ሜንሽን በጣም ኃይለኛ ነው። በቃ እሷ የነገሮች እንትናት አሁን ላይ እያደረገቻለችው በጣም ሀርድ ሆና ነው እየሰራቻለችው ማለት ነው። እስኪ አሁን ደግሞ ይሄንን ነገር ደግሞ ለቹ ለማን ነው ለፊዮሪ ስሰጣት፣ ፊዮሪ ናቾቹ ደግሞ ምን ላይ እንደሚታዩ እናያይ ማለት ነው። በቅንጭው ምን? ቅዱስ የት ሄዶ ነው? የትስ ብሄድ አንቺ ምን አገባሽ? አይ ብቻሽን ሳይሽ ገርሞኝ ኮን። አንቺ ልጅ ትዕግስቴን ባትፍታተኝ ይሻልሻል። በነገርሽ ላይ ለምን እንዳልመጣ ልነግርሽ እችላለሁ። ማ? ቅዱሴ። አዎ፣ ቅዱስሽ። አነጋገርሽን አስተካኪ። ባላስተካክል ምን ልታመጪ? ሜኒ ፊሪ፣ ቆይ። አንቺ አምሻል እንዴ? ከዚህ ትምህርት ቤት እንድባረርልሽ ነው የምትፈልጊው? እንኬም ቪዲዮ ተመልከች። ምንድ ነው እሱ? ጊዜ የለኝም። የምታያሻለ እንጭ ይባላል የጅ ጫፍቀኛል እቺ ብሾ ቆይላ። እንደዚህ ያደረገች ፊዮሪ በዛ አይነት ደረጃ ቪዲዮ ሲደርሳት ቀጥታ ደንግጣለች። ቀጥታ ወደ ማን ነው የምትሄደው? ወደ ቹቻጋ ነው። ቹቻጋ ሄዳ እንግዲህ ለምን እንትን አስባልሽው ብላ ቀጥታ ሄዳ ከቹቻ ጋር ለመቅጠም ነው እምትን የምትለው። ምክንያቱም ቅዱስ ባለ ሁለት ውሃ ነው፣ ሁለት ሆነው ሊደበድቧት ይቺ ማነች ጸጋ ጋርዶቿን ሰብስባ ስትልክ መንገድ ላይ አጋጣሚ ተገናኝተው እሷን አስቁሞ እንትን ሲላት ሊደበድባት አስሮ ይዟል ሄድ ሲል ነገር ግን እሱን ደርሶላት ጓደኛሞች ነዋል ተፈላልመውም ቅዱስና ፊዮሪ እጁን ሰብራው። መጨረሻ ላይ ግን ያን ሰዓት በቃ ጓደኛሞቹ ነው ተገባብሰዋል። አሁን ላይ እንግዲህ ቀጥታ ፊዮሪ ወደት ነው የሄደችው? ወደ ቹቹ ጋ ነው። ቹቹ ጋ ሄዳ እንግዲህ የምታሳየው ሪአክት እንዴት ነው? በቃ በንዴት በስሜት ሁና ነው በቃ ቅዱስን ያን ነገር ስታይ እንደዛ ደም ሆኖ ስታይ ለቹቻ መሰጣት መልስ ምን አይነት ነው? ቹቻን ምንድን ነው ያለቻት የሚለውን እስኪ ቀንጨፍ አርገን እንየው ማለት ነው። ፀጋ የምትባለች ግን ወይ ኃይለኛ ነገረኛ ነች። ቁጣ አመጣም ብቻ የጠየቅኩሽ መልስልኝ። እንግዲህ ፊዮሪ ሁሉንም ነገር እንደሰማሽ ነው። ሰምኛለሽ ቹቹ። ቅዱስ አንድ ነገር ይሁንና፣ እኔ እና አንቺ የማያበራ ጦርነት ጥሩሽ። ምን ገባው ፊዮሪ ግድ በእናትሽ ፊዮሪ መጀመሪያ ተረጋጊና፣ ከዚህ የሆነውን ነገር ቀስ ብለን እናስረዳሻለን። የሰው ሰው እንደዛ አድርጋችሁ ከጎዳችሁ በኋላ እንዴት አድርጌ ነው የምረጋጋው? ቆይ ግን ደሙ ሲፈስ አይታችሁታል? እሱ እንዴት አየሽው? የተቀረጸ ቪዲዮ አይቼ ነው። አረ ወይኔ ጉዴ! ፈላች ልጅ አሁን ስቱ ሸ ከአቅሜ በላይ የሆነች ነው። ቆይ እነሱ ሲደባደቡም ቀርጻ ነበር ማለት ነው? አዎ ቀርጻችኋለች፣ ሰምኛለች ብቻ። ቅዱሴ አንድ ነገር ይሁንና እመኝኝ ቀስቴ ተብዬሽን በጣም ነው የሚጎዳው። እሺ በከባዱ ተይ፣ ፊዮሪ እኔ እና አንቺ አጉልልሱ ባንገባ ይሻለናል። እሺ እና ምን ልታመጪ ነው? አረ በእናታችሁ እናንተ ልጆች ተረጋጉ። ቤዛ፣ አንቺ እዚህ ነገር ውስጥ አይመለከትሽም። ንገሪኝ፣ ምን ልታመጪ ነው? ይኸውልሽ ፊዮሪ፣ በነገራችን ላይ ዝም እያልኩሽ ያለሁት የሚመጣውን ነገር ፈርቻ አይደለም። እሺ እና ምን ፈርተሽ ነው? ያኔ እጄ ሲሰበር ላሳየሽኝ ፍቅር ብዬ ነው። አረ እባክሽ አሁን ደግሞ ስታለ ምን አይነት ሰው እንደሆንኩኝ ያሳይሻለሁ። ጠብቂ። ወይኔ ቹቹሻ

እንግዲህ ፊወሪም በዛህ አይነት ደረጃ ቅዱስ እንደዚህ ሆኗል ስትባል ስታየው ደንግጣ ቢደውን ከቹቻ ጋር ያላት ግብ ግብ እንዲህ ሆኗል ማለት ነው። ቹቻም እንግዲህ በፉከራ ላይ ትገኛለች። ፊወሪም እንደዚሁ ቅዱ ማነው ቀስቴ የሚባልልሽን በጫጭቀዋለሁ እያለች ነው። እንግዲህ በፉከራ ላይ ናቸው ያሉት። እንግዲህ ማን ያሸነፍ ይሆን የሚባለው እንግዲህ፣ ድለ ተጎዳው ብለናል እና ያው ጦርነቱ ሊካሄድ በቀጠሮ ላይ ናቸው ማለት ነው። አሁን እንግዲህ ፊዮሪ ትሄድና ቅዱስን ስታዩ የማይነሳ ከሆነ ያው እንግዲህ ጦርነቱን ከቀስቴ ጋር ልታደርግ የጦር እንትኗን እያዘጋጀች ነው፣ ምሽጓን ማለት ነው እንግዲህ አሁን የሚቀጠለው እየቀጠለው እንትን ማለት ነው። በጣም ነው ግን ዘና የሚያደርገኝ ማለት ነው። ክፍል መቶ አስራ ስምንት ላይ እንግዲህ ገጥመው እንትን ይባላል። እሱ ደግሞ ተበቃይ ነው ለማንም አይናገር አፍንጫውንና እጁን ተሰባብሮ ተቀምጧል እያለ ወንድሙ በቃሉ መምህር በቃሉ ሲናገር ለቡቸራ ይናገራል። ቡቸራዬ ደግሞ ምን አለው የሚለውም እስኪ ትንሽ ጋር በዝል አድርጋቸው

ቲቸር በቃሉማ ይገርምሻል፣ ከባድ ችግር ውስጥ ነው እኮ። ምን አይነት ችግር? ይገርምሻል፣ ትምህርት ቤት ውስጥ ያስቸግር የለው ደግሞ። ከማጋ እንደ ተጣላ አላውቅም። ለሰባት ነው ስምንት፣ አስራ ሁለት ብዙ ሰው ሆነው ቅጥቀጥ አድርገው፣ ስብርብር አድርገው፣ ትግሩ ተሰብሯል፣ አንገቱ ተሰብሯል፣ ልጁ ተሰብሯል። ስሙን እንኳን አላውቀውም ግን ተሰብሯል። በእርግጠኝነት ቅዱስን ነው የሚሆነው። ነገር በቃሉ ማናገር እንግዲህ በዛህ አይነት ደረጃ ነበረ የተለያዩት። ቡቼ የሚያስቀኝ ቡቸራ ራ የሚያስቀኝና የሚያዝናናኝ ልጅ ነው። ምክንያቱም አሁን እዝን ላይ ካፌ ገብቶ አሁን ጥያቄው ራሱ ሻይ ሹገር ነው ወይስ ላምጣለች? ይላል በእንግሊዘኛ በምንችን እየያዘ ማለት ነው። እና እንግዲህ ቲቸር በቃሉንም ስታይ እሷ ተወደዋለች። ቲቸር በቃሉን ጓደኛ ማይ ናቸው ያኔ ማለት ነው። እንግዲህ ቦቼ እንዲ ቲቸርና ቲቸር ሚፈቃቀር አለ እንዲ ዙ እያለ ይላል ማለት ነው። ይህን ስንነግረው እሷም በድንጋጤ ተነስታ ሄዳለች ማለት ነው። ምክንያቱም አሁን ላይ ቡቸ ማን ነው ስሙ ቅዱስ ስለተጎዳ በጠና ስለተጎዳ፣ አሁን ሄዳ ትጠይቀዋለች ማለት ነው። ሁሉንም ነገር ስጠይቀው ያስረዳታል። እሱም ደግሞ ያው የደበደቡትንም ምንም ያሉትን ስለማይናገር እሱ የሚያውቀው ድኖ ሲነሳ መበቀል ነው ያንን እንትን ያለውን በቃ ይሄ ነው ስራው ብሎ ይነግራል ማለት ነው። እንግዲህ ቦቼ ደግሞ ቀስቴም የቦቼ ጓደኛ ነው። ሁለተኛ ቹቹም እንደዙ ቹቹንና ቀስቴን ያስታረቀ ልጅ ነው። ካፌ ጠብ የማተል ወሬም አያመልጠኝም በማለት የቅዱስን ወንድም መምህር በቃሉን ሲያረጋጋው ነበር። ይሄን ታረክልኝ፣ ባለውለታዬ ነህ በጣም ነው የማመሰግነህ እያለ ሲለው፣ እሱም ደግሞ እንዴ ችግር አለው እንዴ? ከእኔ ወሬ አያመልጥም ሁሉም ሰው ነው ወሬ የሚያወራኝ እያለ ሲያረጋጋውና ሲያስረዳው ነበር ማለት ነው። ቡቼ እንግዲህ አሁን ላይ እንግዲህ ክፍል አስራ ስምንት ላይ ድኖ መቶ ይፋለማሉ። እንግዲህ ፊዮሪና ቅዱስ፣ ሁለተኛ ቹቻና ቀሰቴ የሆነው እንግዲህ ድሉ ማን ነው ወስዳል? ድል ማን አሸናፊ ይሆናል ብላችሁ ታስባላችሁ? እንግዲህ አሁን ላይ እንግዲህ ክፍል መቶ አስራ ስምንት ላይ ቀጥታ እናያለን ማለት ነው። ድል ለምትሉት ጻፉ ማለት ነው። እኔ እንግዲህ ለፊዮሪ እና ለቅዱስ ብያለሁ። እኛ ሁሉም ተወዳጅ ናቸው። በመሰረቶቹ ብቻም ቀስቴ ማለት ነው እንግዲህ ይፋለሙና እና ያሸነፈ ተሸንፎ ተከባብሮ ይኖራል ማለት ነው። ልክ እንደ መጀመሪያው እንደ ቅዱስና ፊዮሪ ማለት ነው። ፊዮሪና ቅዱስ አሁን ላይ ተከባብሮ የሚኖሩት መጀመሪያ እንደዛ ሲያደርጋት ተፈላለሙ እሷም እጁን ሰበረችው እና እንግዲህ ድሉን ቀጣይ ክፍል እናያለን ማለት ነው። እስካሁን ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያረጋችሁ ለቤቱም አዲስ የሆናችሁ የዶል ምልክቷን በመጫን ቤተሰብ የሆኑ ያው እንደዚህ ቪዲዮ የታ ያየ ነውን ታመጣላችሁ እያላችሁ ለምትናገሩት እንግዲህ ምን እንስራ ማለት ነው፣ እያመጣን በዛ አይነት ደረጃ እናቀርባለን ማለት ነው። ለማንኛውም ላይክ ሰብስክራይብ እያረጋችሁ ቪዲዮን ከወደዳችሁት አበረታቱኝላለሁኝ ወዳችኋለሁኝ። ከምንም በላይ ሰላም ቀዳሚ ነው እና ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም። ምክንያቱም እኛም በሁሉ ዓለም ውስጥ ነውና ያለነው ማለት ነው። ላይክ ሰብስክራይቡን ግን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ እንዲሁም ደግሞ ፈቃደኛ ከሆናቸው ሸር በማድረግ ይተባበሩ። ለነበረን ቆይታ እናመሰግናለን። ባይ ባይ።